ሰላም ጠና ይስጥልኝ፣ የፕሮግራሜ ተከታታዮች ምግቡ ተስፋዬ ነኝ ከለንደን። በዛሬው ፕሮግራሜ ማየት የፈለግኩት ይህ መጀሬና አኮዚሽን ወይም ደግሞ ኮንሶሊዴሽን ጋር በተገናኘ ከረንትሊ በጣም የተለያዩ ነገሮች ሀፕን እያደረጉ ነው ኢትዮጵያ ውስጥ። እንደሚታወቀው የኢትዮጵያ ባንኮች ካለፉት ጥቂት ዓመታት ጀምሮ ኮንሶሊዴት ያደርጉ እንደዚህ ፍራግሜንት ደሆነው መቀጠል አይችሉም የሚባሉ ብዙ ነገሮች ነበሩ። ነገር ግን እስካሁን ድረስ ምንም አክሽን አይታይም ነበረ። ነገር ግን በቅርቡ ሰሞኑን የናሽናል ባንክ እንደተናገሩት የኮንሶሊዴሽን ጉዳይ በመርጀሪም ይሁን በአኩዚሽንም በሆነ ፎርሙ መሆን አለበት፣ የውጭ ሀገር ባንኮች ከመግባታቸው በፊት የሚል አስተያየት ሰጥተዋል። እና እኔ ለዛሬ የማቀርብላችሁ ነገር ምንድን ነው የተለያዩ ጥያቄዎች በዚህ በመርጀሪና አኩዚሽን ከብዙ ሰዎች ይደርሱኛል እና እነዛን ሳምራይዝ አድርጌ የኔን እይታ ለማቅረብ ነው። እና ወደ መጀመሪያው ጥያቄ ስንሄድ የኢትዮጵያ ባንኮች ኮንሶሊዴት ማድረግ አለባቸው ከተባለ አሁን ጊዜው ነው የሚል ነው አንደኛው ጥያቄ ብዙ ሰው የሚጠይቀው የሚያነሳው ማለት ነው። እና እንደ እኔ አስተያየት፣ እንደምታውቁት የኢትዮጵያ ባንኮች በጣም ጥሩ ፐርፎርም እያደረጉ የመጡ ባንኮች ናቸው። ወደ ሰላሳ ፕራይቬት ባንኮች ተቋቁመዋል። ከዛ ውስጥ አሴታቸው ግሮዛቸው ደብል ዲጂት ነው። እርኒንግ ፐር ሼራቸውን በጣም ኮንስታንትሊ እያደገ ነው። ነገር ግን የ2024 ፋይናንሻል ስቴትመንታቸውን ብታዩ ምንም እንኳን አጠቃላይ አሴታቸው 3.3 ትሪሊየን ቢደርስም በጣም የመቀዛቀዝ ነገር እየታየ ነው። ይሄ ሞመንተሙ ስሎዳውን እያደረገ ነው። ለምሳሌ የአሴት ግሮዙን በምናይበት ጊዜ በ 2013ና በ2024 መካከል ከ19.9 ወደ 15.5 ዝቅ ብሏል። ከዛ በላይ ደግሞ የርኒንግ ፐርሽሩ ግሮዙ የሮኒሩ ያለውን ስታዩ ከ5 እስከ 18 ፐርሰንት ድሮፕ አድርጓል። የተለያዩ ባንኮች ያው እንደየባንኮቹ ይለያያል። ግን ኦቨሮል ትሬንዱ የሚያሳየው ነገሮች እየቀዘቀዙ እንደሆነ እና ከሁሉም በላይ ደግሞ የሊኩዲቲ ኢሹ አለ። ከዛ በተጨማሪ አንዳንድ ባንኮች ፎር ዘፈርስ ታይም ባላንሽታቸው ኮንትራክት እያረገ ነው። እንደገና የተወሰኑ ባንኮችም እንደዚህ ሪቴይንድ እርኒንጋቸው ሽሪንክ እያደረገ ነው እና እንደምናየው የኢትዮጵያ ባንኮች አብዛኞቹ ከዚህ በተቃራኒ ደግሞ በጣም በሚገርም ሁኔታ ኦፕሬቲንግ ኮስታቸው በጣም እየጨመረ ነው። ኦን አቨሬጅ ላለፉት አምስት ዓመታት አርባ ፐርሰንት የር ኦን የር ኢንክሪዝ አድርጓል። እና ኮስቲንግ ኢንካም ሬሽያቸው ሰባ አምስት ፐርሰንት በላይ ነው። ለዲጂታላይዜሽን ያለው ምንድነው የጀስት ሰርቫይቫል ነገር ላይ ነው ያሉት አብዛኞቹ ባንኮች ማለት ነው። እና ናሽናል ባንክ የተለያዩ ሬጉሌሽኖች ሲመጡ፣ ያንን ሬጉሌሽኖች ዊዝስታንድ የሚያደረጉበት የሾኩን አብዞርብ የሚያደርጉበት አቅም የላቸው። ሪቴይንድ ኧርኒንጋቸውን ብታዩ ላለፉ ባለፉት ኮንቲንየስሊ ብዙ ዓመታት ሁሉም ባንኮች ከአንድ ባንክ በስተቀር የሚያገኙትን ዲቪደንድ በሙሉ ዲክሌር አድርገው ነበር ለሼር ሆልደሮቻቸው ዲስትሪቢዩት የሚያረጉት። እኔ ይሄኛው ትክክል ነው ትክክል አይደለም እያልኩኝ አይደለም። ነገር ግን አኪሚሌት ያደረጉት ወይም ደግሞ ኢኩይቲያቸው በደንብ አኪሚሌት ሊሆነ የተዘጋጀ ነገር የላቸውም። ስለዚህ እነዚህ ወደሚቀጥለው ፌዝ ማደግ አለባቸው። ወደሚቀጥለው ፌዝ ለማደግ ኢንተርናል ሶርስ ከሌላቸው ግዴታ ይህንን የኢትዮጵያን ያንን ግሮዝ ማች የሚያደርግ የብድር እንዲሁም ደግሞ የተለያዩ የባንኪንግ ሰርቪሶችን በፕሮቫይድ ለማድረግ እንደዚህ በተናጠል ሆነው መስራት የሚችሉበት ሚያስኬድ አይመስለኝም። ከዛ በተጨማሪ ደግሞ ከውጭ የሚመጡ ባንኮች አሉ፣ ተፈቅዷል፣ አዋጁ ፈቅዶላቸዋል። ስለዚህ ለዛም ዝግጅት ለማድረግ ሰብሰብ ቢሉ የተሻለ ይሆናል ብዬ ይላል። ሁለተኛውን በተመለከተ ደግሞ ከዚሁ ጥያቄ ጋር በተመለከተ አሁን በዓለም ላይ ፎር ኤግዛምፕል አሜሪካን ሀገር ብታዩ ወደ 4500 ባንኮች ናቸው አጠቃላይ ያሉት እና ምን እየተባለ ነው? አሁን ሪሰንትሊ ትራምፕ ከመጣ ጀምሮ አንዳንድ ሬጉሌሽኖች ሁሉ እናወጣለን እያሉ ነው። አሁን ያለው ወደ ኤም ኤ ኮንሶሊዴት እንዲያረጉ ብዙ ህጎቹ አይገፋፉም። ስለዚህ ምን እየታሰበ ያሰበ ነው እነዚህን ህጎች እንትን ሶፍተን እናደርጋለን እና አሜሪካ ማክሲመም አንድ ሺ ሁለት ሺ ባንክ ነው የሚያስፈልጋት ብሎ እዛ ደረጃ ደርሰዋል። እና የዓለም ትሬንድ ይህንን ነገር ወደ ኮንሶሊዴሽን ሞር ኮንሶሊዴት ሲያደርጉ ሞር ለሼር ሆልደሮቻቸው ጥሩ ሪተርን ይሰጣሉ። ሁለተኛ ደግሞ ይሄ በጣም ትልልቆቹ ከኮስቶች የሚያወጣቸው አብዛኞቹ ባንኮች ተመሳሳይ ስራ ነው የሚሰሩ፣ ተመሳሳይ አገልግሎት። በአንድ ስትሪት ላይ አምስት ስድስት ባንኮች አሉ። ዘይዱ ዘ ሴም ከስተመር ሁሉ ነገር ተመሳሳይ ነው። ስለዚህ ለምን ያንን ዲፕሊኬሽን ኦፍ ኤፈርት ይኖራል? ተለቅ ብሎ እንትን ማለቱ እየተሻለ ማለት ነው። እና የዓለምም ትሬንድ የሚያሳየን ወደዛ ስለሆነ አይ ቲንክ ኢትዮጵያ ማን ላይን ማድረግ አለባት። ከዚህ ምክንያት ይመስለኛል አሁን ታይሚንጉ ነው የምንለው። እንደገና ከዚህ በተጨማሪ ናሽናል ባንክ ደግሞ ሬጉሌሽን አለው። በሚቀጥለው ዓመት አብዛኞቹ ባንኮች አምስት ቢሊዮን ሚኒመም ካፒታል ማሟላት አለባቸው። አብዛኞቹ ወደ 16 አካባቢ የሚሆኑ ባንኮች ገና አላሟሉ። ስለዚህ አሁን ባለው ሁኔታ ደግሞ ሼሮቻቸውን ፍሎት ቢያደርጉም ቢሸጡም የሚገዛው ሰው በጣም ተቀዛቅዘዋል። እነዚህ ሁኔታዎች ሁሉ ያስገድዳቸዋል ብዬ አስባለሁ እና አንደኛው ምክንያት ይሄ ነው። ሌላ ሁለተኛው ጥያቄ ብዙ ጊዜ የምትጠየቀው የውጭ ሀገር ተሞክሮ ምን ይመስላል ነው። ያው የመርጀሬንድ አኩዚሽን እንደ ማንኛውም ትራንዛክሽን የራሱ የሆነ በጣም ሰክሰስፉል የሆኑ መርጀሬንድ አኩዚሽኖች አሉ። እንደገና ደግሞ በጣም ቻሌንጅ የሚሆኑ በጣም ፌል ያደረጉ መርጀሬንድ አኩዚሽኖች አሉ። አሁን ለምሳሌ ዘ ቢግ ፎር የሚባሉት ነው ፋይናንሽል ጃንትስ የሚባሉት ለምሳሌ እንግሊዝ ሀገር ያለው ባርክሌስን ብናይ በ1896 ሀያ ሪጂናል ባንኮች መርጃ አድርገው ነው ትልቅ ናሽናል ፓወር ሐውስ የሆነው። እና ይሄ የሆነበት ምክንያት ምንድን ነው? ሪዝን ነበራቸው። አንደኛ ፋይናንሽል ስትሪንግስ ለማምጣት ነው። ዴፊኒትሊ ባላንሽቱ ስትሮንግ ሲሆን፣ የማበደርም የሰርቪስም ዴሊቨሪው በደንብ የተሻለ እየሆነ ይመጣል። ግን ከዛ በተጨማሪ ደግሞ ጂኦግራፊካል ኤክስፓንሽን ሁሉንም ሰርቭ ለማድረግ ለምን ኢንዱስትሪያል ሪቨሉሽን ነበረ። ያንን ማች የሚያደርግ ነገር ነው የሰሩት ኢትዮጵያ ውስጥም አሁን የሆነ ዘ ሪሰርች ቼንጅ እና ያንን ማች የሚያደርግ የባንኪንግ ሰርቪስ መኖር አለበት ማለት ብዙ ጊዜ ሪዝን አለው ማለት ነው። ከዚህ በተጨማሪ አሁን ባርክሌስ በ2008 ተዚላቸዋል ፋይናንሽል ክራይሲስ ላይ ሌማን ብረዘርስን ገዝቶ አሜሪካን ሀገር ያለውን ስትሮንግ ሆልድ በጣም አስፋፍቶበታል በሚገርም ሁኔታ ማለት። ከዚህ በተጨማሪ ደግሞ ሌላው በጣም የሚታወቀው ትልቁ ባንክ ጄፒ ሞርጋን በጣም ብዙ ባንኮችን በተለያዩ በተለይ ከ20 2000 ጀምሮ በጣም አኩዚሽን መርጀር አኩዜሽን ላይ ስፕሪ ላይ ነበር የነበረው እና አሁን ስታዩት የጄፒቢ ሞርጋን አጠቃላይ ቶታል አሴቱ አራት ትሪሊየን ደርሷል በ2024 እና አብዛኛውን በተለይ 2008 ላይ ብዙ ባንኮች ፋይናንሽል ክራይሲስ እንደ ዋሽንግተን ሚችዋል ብዙ ባንኮች ችግር ላይ ሲ እንትን ሲሉ አኳየር ያደርጋሉ። ነገር ግን አኳየሩ መርጅ ሲያደርጉ የሌላቸውን ነገር ነው የሚያደርጉት። አሁን ጄፒ ሞርጋን በምታዩበት ጊዜ የዛን ጊዜ ያደረጉት ምንድን ነው? በጣም በኢንቨስትመንት ባንክ የሚታወቁ ናቸው። ነገር ግን የሪቴል ባንኪንጉ ብዙ ስላልነበራቸው አኳር ያደረጉት ባንክ ያንን በደንብ ዴሊቨር ያደርጋል ብለው ያሰቡትን ነው። እና ኢትዮጵያም ኢትዮጵያ ውስጥ ያሉትን ባንኮች ወይ መርጅ ያኳር ወይ የሆነ ነገር ሲያረጉ ምንድን ነው የሌለን ነገር ብለው ማሰብ መቻል አለባቸው ብዬ አስባለሁ። ነው እና ይህን ይመስላል የውጭ ትሬንድ። እንደዚህ አይነት ነገሮች አሉ። ግን መርጀሬንድ አኩዚሽን ላይ ሁልጊዜ ሰክሰስ ስቶሪ ነው ማለት አይደለም። በተለይ ለምሳሌ በጣም ፌል ያደረጉ መርጀሬንድ አኩዚሽኖች አሉ። የሮያል ባንክ ኦፍ ስኮትላንድ፣ ሮያል ባንክ ኦፍ ስኮትላንድ ለምሳሌ በጣም በሚገርም ሁኔታ የሊደርሽፕ ፌለር የታየበት ኤቢኤን አምሮ የሚባለውን ባንክ ቫሉዌሽኑ በጣም ጥሩ ነው በሚል በጣም ገዝተው ነበረ። እና የገዙት ባንክ ሮያል ባንክ ኦፍ ስኮትላንድን ከፍተኛ ችግር ውስጥ የከተተ ዲል ነው። በዛ መሰረት የሮያል ባንክ ኦፍ ስኮትላንድ በ2008 እዚላችሁ እንደሆነ በዩኬ ገቨርንመንት ሜላውት ነው የተደረገው እና ሁል ጊዜም እንትን አይደለም። ሁል ጊዜ በቃ ዚየር ነው። ሁል ጊዜ የሚሆነው ነገር ትክክል ነው ምናምን አይደለም። ትክክለኛ ወደ በኋላ ላይ መጣበታለው። የሊደርሽፕ ሮል ምንድን ነው ምናምን የሚለውን እሱን ስናይ በደንብ እናገራለሁ። ነገር ግን መታወቅ ያለበት ነገር አብዛኞቹ ባንኮች አሁን የደረሱበት ደረጃ የደረሱት በመርጀርና በኮንሶሊዴሽን ነው ለማለት ነው። ሌላ ሶስተኛ፣ በሶስተኛነት ጥያቄ ያለው ቀጥታ ወደ ቀጥታ ወደ ኮንሶሊዴሽን መግባት ስትሬት ኮንሶሊዴት ማድረግ ነው ወይስ ከዚያ በፊት ሌሎች አማራጮች አሉ ወይ የሚል ነው። ያ በእርግጥ ብዙ አይነት ኦፕሽኖች አሉ። ለምሳሌ የአሊያንስ እና ጆይንት ቬንቸር የሚባለው አሁን ኢትዮጵያ ውስጥ እንደዛ አይነት ፕራክቲስ ይኑር አይኑር አላውቅም። ግን ምን አይነት ነገር ይደረጋል፣ ለምሳሌ ሲንዲኬት ሎን የሚባለው ሲንዲኬት ሎን ማለት ምንድን ነው? ትልቅ ኢንፍራስትራክቸር ፕሮጀክት ቢኖር ባንኮቹ አንዱ ባንክ ብቻ ሁሉንም ያለውን ገንዘብ አውጥቶ እዛ ላይ ኢንቨስት ከሚያደርግ ቤኔፊቱንም እንደገና ሪስኩንም ሼርድ በማድረግ ለምሳሌ ያ ፕሮጀክት አንድ ለስ መቶ ሚሊዮን ወይም ደግሞ አንድ ቢሊዮን የሚፈጅ ከሆነ አራት አምስት ባንኮች ሆነው ያንን ፋይናንስ በማድረግ ኢንቨስትመንቱንም ሼር ሪስኩንም ሪዋርዱንም አብረው የሚያገኙበት መንገድ ነው እና ከዚህ ይህንን አይነት ነገር በማድረግ መጀመር ይችላሉ። አዘዝ ፈርስት ስቴፕ ማለት ነው እና ምክንያቱም ሲሰሩ የዛን ጊዜ በጣም ብዙ ነገር ያደርጋሉ። ከዚህ በተጨማሪ ለምሳሌ አሁን ኤቲኤም ላይ አብዛኞቹ ተመሳሳይ ኤቲኤም ስድስት ሰባት ደርድሮ ምናምን ነው የሚሰሩት፣ ግን ከፊንቴክ ጋር በመነጋገር ኤቲኤሙን ሼር አድርገው አንድ እዛ ቦታ ላይ ሁሉም ባንኮችን ሰርቭ የሚያደርግ አንድ ኤቲኤም ማድረግ ይሄ ኮስት ሬዲስ ያደርጋል። ስፔሻል ብራንቾችን ደግሞ ዲዛይን በማድረግ ዲፖዚት ሞቢላይዜሽን ላይ ምሳሌ አብሮ መስራት ይችላሉ። በእርግጥ ኢትዮጵያ ውስጥ ዲፖዚት ሞቢላይዝ ማድረግ በጣም ትልቅ አድቫንቴጅ የሚሰጥ ነገር ስለሆነ በምን አይነት መንገድ እንደሚሰሩት እንትን ማለት ይቻላል። ግን ወደፊት መርጅ አደርጋለሁ ወይም ኮንሶሊዴት አደርጋለሁ ብሎ የሚያስብ ባንክ ከሆነ ይህ ካን ፋይንድ እንደዚህ አይነት ነገር። ሌላ ደግሞ የኢንትረስት ፍሪ ባንክ ይሄ በሼሪያ ኮምፕላያንት የሆነው የአብዛኞቹ የሙስሊም ማህበረሰቡን ሰርቭ የሚያደርጉ ባንኮች ደግሞ፣ ለምሳሌ እያንዳንዱ ባንክ ሁሉም ዲቪዥን አለው። ግን ጥያቄውን ስታስቡት ዘይ አር ሰርቪንግ ዘሴም ማርኬት፣ ለምንድነው ይሄ እንደዚህ የሚሆነው? በዚህ በመርጀርና አክዊዚሽን ለምሳሌ መታየት ያለበት እነዚህ ባንኮች የገልበቀ ዩኒክ እነሱ ስትሮንግ ያልሆነ እንትናቸው ካልሆነ ኒጅ ማርኬት ናቸው። ምክንያቱም ያንን ለመስራት የተቋቋሙ ባንኮች አሉ። እነዛም ዛም ሂጅራ ባንክ ምናምን የሚባሉ እና ከነሱ ጋር ኮላብሬት እንዴት አድርገው እንደሚሰሩ ማሰብ ራዘር ዛን አነሳሰሪ ኮምፒቲሽን ከመፍጠር፣ ወይም ደግሞ እነዚህ ባንኮች ይህንን ዲቪዥን ፋይናንሻል ስቴትመንቱን በስነስርዓቱ ሰጥተው ስፒን ኦፍ ማድረግ ይችላሉ፣ መሸጥ። ለምሳሌ አሁን የተለይ የተሰ አንዱን ባንክ እንውሰድ። ኢትዮጵያ ውስጥ ያለ የዚህ ከነን ኢንትረስት ጋር ያለ ባንክ ሰርቪስ ፕሮቫይድ የሚያደርግ ከሆነ ግዴታ ያ ስትሮንግ ኮር ኮምፒተንሱ ላይሆን ይችላል። ስለዚህ ዝም ብሎ ሁሉንም ነገር ኮፒ ፔስት እያደረጉ ከመስራት ምን ማድረግ ይቻላል? ያንን ለነዛ በጣም ለዚህ ስፔሻላይዝ ላደረጉት ባንኮ ሽጡ። ያንን ገንዘቡን ለሌላ ነገር ለዲጂታላይዜሽን ምናምን ማድረግ ይቻላል። እና በጣም ብዙ አይነት መንገዶች አሉ ግዴታ ነሰሰርሊ በአንድ ጊዜ ወደ ኮንሶሊዴሽን ጃምፕ ማድረግ መርጅ ማድረግ ወይም ደግሞ አኳየር መደረግ ላይሆን ይችላል ማለት ነው። ከዚህ በተጨማሪ ሌላኛው ጥያቄ፣ አራተኛው ጥያቄ መርጀር እንድ አኩዚሽን የማይቀር ከሆነ ምን አይነት ነገሮች ኮንሲደር መደረግ አለባቸው? ይሄ በጣም ኢምፖርታንት ይመስለኛል። ብዙ ነገሮችን ማንሳት እንችላለን። እዚህ ጋ ለምሳሌ የቫሉዌሽን ኢሹ ይኖራል። የብራንዲንግን በተመለከተ ኢሹ ሊሆን ይችላል። ከዛ በተጨማሪ ደግሞ ትልቁ ነገር የሊደርሽፕ ሊደርሽፑ ይህንን ማኔጅ ማድረግ ካፓሲቲ አለው የሚለውን ማየት ማሰብ ይጠይቃል። ለምሳሌ ብራንዲንግን በተመለከተ አሁን መታሰብ ያለበት ነገር ምንድን ነው? ትልቁ ነገር ለምሳሌ ሁለት ባንኮች ኮንሶሊዴት ሲያደረጉ ወይም መርጅ ሲያደረጉ በተመሳሳይ ቫሉ፣ አሁን ኢትዮጵያ ውስጥ አብዛኞቹ ባንኮች በተለይ ሚድ ሌቭል ላይ ያሉት ባንኮች ፓር ቫሉያቸው ተመሳሳይ ነው የሚሆነው። ምክንያቱ ልዩነታቸው በጣም ቢግ አይደለም እና እነዚህ መርጅ በሚያደርጉበት ጊዜ ብራንዲንጉን እንዴት የትኛውን ብራንድ ነው የትኛው ብራንድ ነው ቤተር የሚሆነው ብለው የቤት ስራውን ማሰብ መጀመር አለባቸው። እና ይህንን ለማድረግ አንደኛ ናቪጌት ማድረግ አለባቸው ከስተመሮቻቸው የስሜንቴን የከስተመር ትረስት እና የማርኬት ኮንቲኒቲ እንዴት ሊሆን እንደሚችል ማለት ነው። ከዛ በተጨማሪ ደግሞ እንዳልኳችሁ የትኛውን ብራንድ ሪቴን እናርግ የሚባለው ዲሲሽን እንት ማለት አለብህ ወይም ደግሞ ልጡ ጌዘር ዘይካን ኢንትሮዲስ ኒ አይደንቲቲ አዲስም አይደንቲቲ መፍጠር ይችላሉ። እዚህ ጋር ምሳሌ የምሰጣቸው ባርክሌስ ለምሳሌ ከአፍሪካ ሲወጣ አብሳ የባርክሌስ ስም አይደለም። አብሳ በብራንዱ ነው የቀጠለው። ስለዚህ ኦነርሽፑ ቢቀያየርም ነው ሎካሊ በጣም ስትሮንግ ስለሆነ የአፒሊንግ ስለነበረ በዛው እንዲቀጥሉ አድርጓል ማለት ነው። እና የተለያዩ ምሳሌዎችን ማንሳት ይቻላል፣ ግን ይህንን ኮንሲደር ማድረግ ያለባቸው ነገር አንዱ ይመስለኛል። ከዚህ በተጨማሪ ደግሞ ቫሉዌሽን በጣም በጣም በጣም ኬርፉል የሆነ መታየት ያለበት ነገር ቫሉዌሽን ነው። አሁን ብዙ ጊዜ ሰዎች የሚያስቡት ቫሉዌሽን ሲባል ባላንሺቱን ቫሉ ማድረግ ምናምን ነው ብሎ የሚያስቡት፣ ከፋይናንሻል ቫሉዌሽኑ በተጨማሪ በጣም መሰራት ያለበት ከአሁኑ መጀመር ያለበት ነገር ብዬን የማደርገው ምንድን ነው የዚህ ስቶሪቴሊንግ። ምክንያቱም አንድ ባንክ ለምሳሌ ሰላሳ ዓመት ሀያ አምስት ዓመት ሃያ ምናምን ዓመት በጣም ትልቅ ታሪክ አለው እና ከዛ እስካሁን የደረሰበት ታሪክ በደንብ ተደርጎ ናሬት ተደርጎ ስኪል ሊሆኑ የሚዲያ እና ፕሮፌሽናል ካምፓኒዎች ጋር ከአሁኑ ኢንጌጅ ማድረግ አለበት። ምክንያቱም ስትሮንግ የሆነ የቫሉዌሽን ፕሮፖዚሽን እንትን ለማድረግ ማለት ነው። ምክንያቱም የቫሉዌሽኑ ሲወጣ ካምፓኒውን ሪሊ ሪፍሌክቲቭ የሚያደርግ ነገር መሆን አለበት። ከዚህ በተጨማሪ ደግሞ አኳይር የሮያል ባንክ ኦፍ ስኮትላንድ ምሳሌ ነግሬያቸዋለሁ። ዘይ ፔድ ሰቨንቲ ዋን ቢሊዮን ፎር ኤቤን አምሮ ኢን ቱ ታውዘን ሰቨን እና ሪስኩን በደንብ አልተሰራም ብድሮቹን በደንብ አይደንቲፋይ አልተደረገም። ኤንጌጅመንቱ ሌስ ነበረ። ከዛ የተነሳ በጣም ትልቅ ሪስክ ውስጥ የወደቀ ካምፓኒ ኖ ሮያል ባንክ ኦፍ ስኮትላንድ። ስለዚህ ያ አይነት ነገር እንዳይሆን ዝም ብሎ እንትን ከማብላላት ይህንን ስራዎች ከአሁኑ መጀመር ያስፈልጋል ነው። ሊደርሺፕ ሊደርሺፕ ፕሌይስ ሂውጅ ሮል ባይ ዘ ዌይ አንድ ኤ መርጀር አንድ አክዊዚሽን ወይም ኮንሶሊዴሽን የምንለው ሰክሰሱም ፌለሩን እንትን የሚለው በሊደሮች ነው። ስፔሻሊ ሲዎቹ የባንኮቹ ሲዎች በጣም ትልቅ ሚና ይጫወታሉ። ምክንያቱም ይሄን ነገር ውስጥ በሚገባበት ጊዜ አልቲሜትሊ ምንድነው አድሬስ ልናደርግ የምንችለው ምንድነው ዋት ወር ሉኪንግ ፎር የሚለው ክላሪቲ መኖር አለበት ከመጀመሪያው ጀምሮ ማለት ነው እና ሲዎቹ ዜ መስጣክት ዜ ቪዥነሪስ አርቲኩሌት ማድረግ አለባቸው ክሊር ራሽናል ትራንዛክሽኖች ከዛ በተጨማሪ ደግሞ የሚደረገው መርጀርና አኩዚሽን ከሎንግ ተርም የካምፓኒው የባንኩ ሎንግተርም ስትራቴጂ ጎላ አላይን ያደርጋሉ የሚለውን በጣም ማሰብ ይፈልጋል። አለበዛ በጣም ከባድ ነው የሚሆነው። ከዚህ በተጨማሪ ደግሞ የእያንዳንዱ ባንክ ቦርድ ሮል እንዲህ ነው የሚባል አይደለም። በጣም በጣም ወሳኝ ነው በተለይ ከከልቸር ጋር የተገናኘ ከልቸር አሁን አንድ ኦርጋናይዜሽን የራሱ የሆነ ቅድም ያልኳችሁ ታሪኩን ሲጽፍ ናሬት ሲያስደረግ የራሱ የሆነ የወርኪንግ ከልቸር አለው። ምክንያቱም አንዱ ባንክ ከአንዱ ባንክ ኤግዛክትሊ ዘሴም ሊሆን አይችልም በምንም አይነት መንገድ። ስለዚህ መርጅ የሚያደርገው ኮንሶሊዴት የሚያደርገው ባንክ ጋር አንላይን አረግ አለው ወይ ብሎ ይህንን በደንብ ማሰብ አለበት። በጣም ትልቅ ትልቅ ኃላፊነት ነው ለቦርዱ እና ለሲዎቹ ያለው ኢንክሉዲንግ ዘሲኒየር ማኔጅመንት ማለት የመጨረሻው ጥያቄ ምንድን ነው? መርጀር ኤንድ አኩዚሽን የማይቀር ከሆነ መርጅ መደረግ አለበት የሚባል ከሆነ ገንዘቡ ከየት ይመጣል የሚል ነው። ይሄ በጣም ጥሩ ጥያቄ ነው። ያው እንደነገርኳቸው አብዛኞቹ የኢትዮጵያ ባንኮች ሬቴንደሪንጋቸውን ወይም ደግሞ የካፒታል ሴክሽኑን በምታዩበት ጊዜ አሁን ባላቸው ካፒታል አንዱ ባንክ አንዱን ባንክ መግዛት የሚችል አይመስለኝም። አንሌስ ምንም አይነት የአላርል ፋይናንሻል ትራንዛክሽን ይኳል ሆነ ዝም ብሎ መርጅ እስካላረጉ ድረስ ስለዚህ ከእንደዚህ በሚሆንበት ጊዜ ምንድን ነው መደረግ ያለበት የሚለውን ለመናገር የሚመጣው አሁን ብዙ ጊዜ በጣም ዌል ዴቨሎፕድ ያደረጉ ማርኬቶች የሚያደርጉት ምንድን ነው? ወይ ቦንዲሾ ያደረጋሉ ወይም ደግሞ ስቶኮፈር ያደረጋሉ። እንደገና ኤግዚስት ላደረጉት ባንኮች ኤግዚስት ላደረጉት ሼርሆልደሮች መጀመሪያ ሽን ይሰጣል። አዳዲስ ካፒታሎች ይደረጋሉ። እንደዛ ማለት ነው እና ኢንቨስትመንት ባንከሮቹ ዘይ ፕሌይ ሂውጅ ሮል በዚህ በመርጀር እና አኩዚሽን በውጭ ሀገር ባለው ኤክስፒሪየንስ ኢትዮጵያ ውስጥም አሁን ጥሩ ነው፣ ዊችዝ የኢትዮጵያ ሰኪሪቲ ኤክስቼንጅ እንትንት ብለዋል። ያ ፕላትፎርም በደንብ ጥሩ ነው። በጣም ብዙ ገንዘብ ሬዝ ለማድረግ ወይም ሊሆን ይችላል ወይም ዴት እና ከዛ ገንዘብ በማግኘት ነው ወደዚህ አይነት ነገር ውስጥ መግባት የሚችሉት ማለት ነው። ነገር ግን እዚህ ጋር በጣም መታወቅ ያለበት ነገር እያንዳንዱ ባንክ ካሁኑ ፋይናንሽል ስቴትመንቱን ያው ብዙዎቹ ኦዲት ይደረጋል። ፋይናንሽል ኢንፎርሜሽን ሪሊዝ ያደርጋሉ ግን በጣም እየዘገየ ምናምን የሚወጣው በተለይ የፎርካስቲንግ ፎርካስት መደረግ አለበት። ፕላኒንግ፣ ፎርካስት፣ ሴግመንት ሪፖርቲንግ በምክንያቱ የሼሪያ ኮምፕሌንት የሆነውን ዲቪዥናቸውን ብቻ መሸጥ ሊሆን ይችላል የሚሆነው አልቲሜት ወይም የተወሰነ ለምሳሌ አንዳንድ ባንኮች በሪቴል ባንኪንግ ላይ በጣም ጎበዞች ሳይሆኑ የኮርፖሬት ክላያንቶቻቸውን ብቻ ሜንቴን አድርጎ መቀጠል የሚፈልግ ከሆነ የዛ የሪቴል ፖርሽኑ ፋይናንሽል ስቴትመንት ምን ይመስላል የሚለው መስራት አለባቸው። አለበዛ በጣም ነው የሚያስቸግረው እና ፋይናንሽል ስቴትመንት ፋይናንሽል ዴታ አርቲኩሌሽን ክሊን የሆነ ነገር ካለ ቫሉዌሽኑ ላይ በጣም በጣም ትልቅ ተጽዕኖ ይኖረዋል ብዬ አስባለሁኝ። በመጨረሻ ማለት የምፈልገው ነገር ምንድን ነው ያው የኢትዮጵያ ባንኮች በጣም ክሪቲካል ጃንክሽን ላይ ያሉ ይመስለኛል። ኔክስት ሁለት ሶስት እና አምስት ዓመት በጣም ወሳኝ ይመስለኛል እና በጣም ስትራግል የሚያደርጉ ባንኮች ፌድ የሚያረጉ ይመስለኛል። ኢሬሌቨንት ወደ መሆን ይሄዳሉ። ዘ ኤሪያ ፍራግሜንቴሽን ፍራግሜንትድ ሆኖ ዲፕሊኬትድ ኮስት ዱዊንግ ዘ ሴም ማርኬት ሰርቪንግ ዘ ሴም ማርኬት በጣም እየተቀየረ የሚመጣ ይመስለኛል። ከአሁኑ በየትኛው ላይን መሆን አለብን ብሎ ማሰብ መጀመር ለምሳሌ እንደ አይዲያ እኔ ኮኦፐሬቲቭ ባንክ የሆኑ ብዙ ኮኦፐሬቲቭ ባንኮች አሉ። ኮኦፐሬቲቭ ባንክ ፎሮም ያላን ሌሎቹን ኮኦፐሬቲቮች ጋር አብሮ አንድ ተለቅ ያለ ባንክ መፈጠር ይችላል። ዘቶፕ ስሪዎቹ አዋሽ፣ አቢሲኒያ እና ዳሽን እነሱ ሆነው ከዛ ሌሎቹን ትንንሾችን ባንኮች አኳየር ማድረግ ይችላሉ። ያንን ፎርም መያዝ ይችላሉ። ወይም ደግሞ እነዚህ ማይክሮ ፋይናንስ ኢንስቲቱሽን አንድ ላይ መሆን ይችላሉ። ቅድም እንዳልኳቸው ደግሞ አንድ ትልቅ ኢስላሚክ ባንክ መፈጠር ይችላል። ግን አሁን ያሉት ዘምዘም ሂጅራ የሚባሉት ተሰብስቦ አንድ ትልቅ ባንክ መፈጠር ይችላል። በጣም ብዙ አይነት ፎርም ይኖራል። ከዚህ በተጨማሪ ደግሞ ሪጅናል ባንኮች መፈጠር ይችላል። ለምሳሌ ጀስት ሪጅናል ባንክ ስፔሲፊክ ቱ የሰርቴን ሪጅን። ምን ለማለት ነው ሪጅናል ባንክ ስል ሰርቭ የሚያደርጉት በስሞል ስኬል የሆነ ኒች ማርኬትን ነሰሰር አሁን ባለው የክልል ምናምን ማለት ሳይሆን፣ የተወሰነ ስፔሲፊክ ኒች ማርኬትን ሰርቭ የሚያደርግ ባንክ ሊፈጠር ይችላል። ቶታሊ ደግሞ ሪቴል ባንክስ አልገባም፣ ኢንቨስትመንት ባንክን ብቻ ነው መሰራው ብሎ ሌላ አዲስ ባንክ ራሱን ፈጥሮ ቁጭ። ከዛ በተጨማሪ ደግሞ እነዚህ ስሞል ሳይዝ ባንኮች ተብሎ በናሽናል ባንክ እንትን የተባሉት በአሴት ሳይዛቸው ማለት ነው፣ እነሱ እንዳሉ ሁሉም መርጅ ራሳቸውን አድርገው አንድ ትልቅ ባንክ ሊሆኑ ይችላሉ። በጣም ኮምፕሌክስ ነው፣ በጣም ዲፊካልት ነው። ግን መጠየቅ ያለብን ሪሊ ኢትዮጵያ አሁን ባለው ማርኬት ሰላሳ ምናምን ባንክ ዘሴም ሰርቪስ እየሰጠ መቀጠል ይችላሉ? የሚለው ጀኒውን የሆነ ጥያቄዎች መጠየቅ አለብን እላለሁ። ለዛሬ የነበረን ቆይታ ይህን ይመስላል። መክብብ